ካርዲዮቫስኩላር ዲዚዝ ማለት የልብና የደም ስሮች በሽታ ማለት ነው። ይሄም ማለት በአብዛኛው የደም ስሮች መደደር፣ መጠንከር፣ ጠባሳ መፍጠርና ከዛ እየወፈሩ እየደደሩ እየጠነከሩ ሄዶ ጠባሳው እየወፈረ እየጠነከረ እየዳበረ ሄዶ እስከ መዝጋት ድረስ የሚያደርስ ነገር ነው። ይሄ ነው ለልብ ህመም፣ ለስትሮክ፣ ለህርት አታክ፣ ለሃይፐርቴንሽን፣ ለደም ግፊት የሚያበቃ ማለት ነው። እና ስለዚህ ስንማር ለዚህ ደግሞ የሚያበቃው ነገር ኮሌስትሮል ነው ተብለናል። ኮሌስትሮል ደግሞ የሚገኘው ከሳቹሬትድ ፋት ከሚባሉት ማለት ከእንስሳት ተዋጽኦ የሚገኝ ቅባት ነው የሚል ነው ተማር ነው እና የእንስሳት ይሄ ደግሞ የሚከሰተው ከእንስሳት ተዋጽኦ በሚመጣ ቅባት ነው። ከእንስሳት ተዋጽኦ በሚገኝ ቅባት ነው የሚል ነው የተማር ነው። ማለትም ቅቤ፣ ጮማ፣ ወተት፣ እንቁላል ወዘተ። እና ሳቹሬትድ ፋት ማለት በትርጉሙ በቤት ውስጥ ሲቀመጡ አትሩም ቴምፕሬቸር ሰውነታችን ውስጥ በቤት ውስጥ ባለው ሙቀት ሲቀመጡ፣ ይሄ የቤት ውስጥ ሙቀት ብዙ ጊዜ ወደ 22 ዲግሪ ሴንቲግሬድ ነው። በዛ ሙቀት ውስጥ የረጉ ናቸው። ሳቹሬተር ፋት ይረጋሉ፣ ሶሊድ ይሆናሉ፣ ፈሳሽነታቸውን ይቀይራሉ ማለት ነው። ስለዚህ የተማርነው ምንድነው? እነኚህ አይነት ሳቹሬተር ፋት፣ እነኚህ ቅባቶች ጮማ፣ ቅቤ ስንመገብ ደማችን ውስጥ ገብተው የደማችን የድም የደም ስሮቻችንንም እንዲሁ እየተለጠፉባቸው እየተጋገሩ ይለፍሉታል፣ ያጠቡታል የሚል ነው የተረዳ ነው የተማርነው። አይ ነው በዛ መልኩ መማራችን አላስታውስም፣ ግን ተረድቼ የወጣሁት ግን ይሄንን ነው። እና ሁላችንም ይሄንን አስተምረናል፣ ለታማሚዎቻችን አስተምረናል፣ ለህዝቡ አስተምረናል። እና አብዛኛው ህዝብ ዛሬም የያዘው አመለካከት ይሄንን ነው። ሳቹሬትድ ፋት ቅቤ፣ ጮማ ሲበላ በቃ እየገባ በልብ የደምስሩ ላይ እየተለጠፈ የደምስሩ የሚዘጋው ነው የሚመስለው። ግን ይሄ ያው ተሳስተን ያሳሳሰነው ነገር ነው እንጂ ሳቹሬትድ ፋት ቅቤ፣ ጮማ ምና የተባሉ ነገሮች በቤቱ ሲቀመጡ ይረጋሉ ፈሳሽ መሆን አይችሉም። ሰውነታችን ውስጥ ሲገቡ ግን ሊረጉ አይችሉም። ምክንያቱም በቤት ውስጥ ያለው የሙቀት መጠን ሩም ቴምፕሬቸር እና በሰውነታችን ውስጥ ያለው የሙቀት መጠን ቦዲ ቴምፕሬቸር የተለያየ ነው። በቤት ውስጥ ያለው የሙቀት መጠን ወደ 22 ዲግሪ ሴንቲግሬድ ነው። በሰውነታችን ውስጥ ያለው አማካኝ ሙቀት ወደ 37 ዲግሪ ሴንቲግሬድ ነው። ስለዚህ በዚህ ሙቀት ውስጥ ሊረጉ አይችሉም። አሁን ይሄን ሳወራ ቢረጉ ስኖሮ ችግር ይፈጥሩ ነበር ወይ ብላችሁ የምጠይቁኝ ከሆነ አይደለም። በፍጹም አይገናኝም። የልብ ህመምና የሳቹሬትድ ፋት ቅቤ ጮማ አይገናኙም። አይገናኝም። ለኔ ግን እኔ አሁን ማሳየት እና ማስተዋወስ የፈለኩት ጭቆ በቅቤ ጮማ ብንበላ ብንመገብ በሰውነታችን ውስጥ ሊረጉ አይችሉም። የሰውነታችን ውስጥ ያለው ሙቀት አይፈቅድላቸውም። ይሄንን ነው ማለት ማሳወቅ የፈለኩት እና ይሄን አመለካከት ይዘን ነው አሁን እኛም ወደ ሕክምና ሙያ ስንገባ የወጣ ነው እና ያስተማር ነው ይሄንን ነው ያስተማር ነውም፣ ይሄንን ነው። ብዙ ሰው ያወቀው ይሄንን ነው። ይሄን ይዞል ይዟል ። አሁንም ይሄ አመለካከት ሰፊ ነው። ዋናው ነገር ለማለት የፈለኩት ተሳስተን አሳስተናል። የረጋ ቅቤ ወይም ጮማ በደም ስራችን ላይ አይለጠፍም። አይጋገርም አይችልም። ምክንያቱም ፈሳሽ መሆኑን ፈሳሽነቱን መቀየር አይችልም። የስኖታችን የመውቀት መጠን የተለየ ስለሆነ እነዚህ ነገሮች ውስጥ ፈሳሽ ነኝ ነገሮች በደማችን ውስጥ ጮማ የመሳሰሉ ነገሮች በደማችን ውስጥ ፈሳሽ ናቸው። ሊለጠፉ ሊጋገሩ ሊመረጉ አይችሉም። ስለዚህ በቤታችን ውስጥ የምናየው የምናየው ይሄ የተጋገረ ቅቤ፣ ጮማ፣ ሞራ ልክ ደማችን ውስጥ ገብቶም እንደዛ የሚሆን የሚመስልን ካለ ተሳስተናል፣ እና እንታረም፣ አውቀን እንታረም። ስጋታችን እንውጣ። ጮማ ስጋ፣ ቅቤ፣ እንቁላ የመሳሰሉ ነገሮች ከደም በሽታ ጋር አያያዙም ወይም ደግሞ ለደም በሽታ አያበቁም። እንዲያውም ከደም በሽታ ከልብ ለልብ በሽታ አያበቁም። እንዲያውም ምናልባት ከልብ በሽታ ይከላከላሉ ብዬ ነው የማስበው። ለልብ በሽታ የሚያጋልጡ ነገሮች እነኚህን ነገሮች አትብሉ ተብለን፣ በእነኚህ ምትክ በጮማ፣ በቅቤ፣ በስጋ፣ በእንቁላል፣ በተለያዩ የእንስሳት ተዋጽኦ ምግቦች ምትክ የተፈጠረልን የፋብሪካ ዘይት፣ የተጣራ የላመ የጣመ የካርቦ ሃይድሬት ምርት እሱ እነሱ ናቸው የልብ ህመም እያጋለጡ ነው ያሉት። ስለዚህ ተሳስተናልና ተሳስተን አሳስተናል። አሁን ዛሬ ደግሞ አውቀን እንታረም እላለሁ። አመሰግናለሁ።